አዲስ ቪዲዮ መጥቻለሁ ማለት ነው ጽናትና ኪራ ወደ ቀድሞ ማንነታቸው ተመልሰዋል በጣም ደስ ነው የሚለው የኪራ አባት ናቸው ይህንም ሁሉ ነገር ያስተካከሉት የቤቲ ውሸት ተጋለጠ ቤቲ ተዋረደች ተዋረደች። የተዋረደችበት ምክንያት ምን እንደሆነ ነግራችኋለሁ፣ እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ እያላችሁበት ስፍራ ሰላማችሁ ይብዛልኝ። ለዚህ ቻይናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ አዳዲስ መረጃዎችን አዳዲስ ቪዲዮዎች ወደ እናንተ እንዲደርስ የደወል ምልክቷን በማብራት ተቀላቀሉ ማለት ነው። አቤት አቤት! የቤቲ ውሸት የቤቲ ውሸት መቼም እኮ እውነት ተደብቃ አትቀርም። አቤት ጽናት፣ ጥንካሬዋ አቤት ጥንካሬዋ። እና በምን ምክንያት ውሸቷ እንደተጋለጠ የምነግራችሁ ይሆናል። ልብሷን አዝረክርካው ነበረ። ከዛ ልብሷን እያጣጠፈች እያለ ስልኳን አገኘች። ማነች አገኘችው? ጽናት ጽናት። ከቤቲ ቦርሳ ውስጥ ስልክ ተገኘ። የቤቲ ስልክ ማለት ነው። ከዛ ልኪራ ነገረችው እንደምታስመስል እንደምትዋሽቆ እኔ መጀመሪያ ማቅ ነበረ፣ ግን አንተ እሷን ታምናት ታለክ። የመጀመሪያ ኤክስክ እና የመጀመሪያ ፍቅረኛ ስለሆነች መቼ የኔን ንግግር ትቀበላለህ? መቼ እኔ ያልኩትን ትቀበላለህ? አለችው ለኪራ። ኪራም እውነትሽ ነው ፅናት? አዎ እውነቴን ነው። ከቦርሷ ውስጥ ልብሷን አዝረክርካ ልብሷን ሳስተካክል ስልኳን አገኘው የቤቲ ስልክ እና እብድ ከሆነች እንዴት ስልክ ያስፈልጋታል? እያለች አውርታ ከኪራ ጋር ስጨርስ የኪራ አባት ደግሞ ይሄንን ነገር አያውቁትም ማለት ነው። እናም እውነታውን ነገረች። ማን ጽናት ለኪራ አባት ስትነግር፣ እንዴ ልጅ ጽናት እንደዚህማ መሆን የለብሽም። ለምን አንቺ ትሄጃለሽ? እሷንን ያባራለ ሁለተኛ እንዳትመለስ ነው የማረገው። ያለውን እውነታ ጽናት ነች የነገረችው ለኪራ አባት ከዛም አንችና ልጄ መቼ ማትል ያዩም ብለው ተናገሩ። ማለት ነው ደስ የሚለው ነገር የመጀመሪያ ፍቅራቸውን ቀጥለዋል። ቤቲ ተዋረደች። የተዋረደችበት ምክንያት መረጃ አንደኛ መረጃ ስልኳ ተገኘ ከቦርሳ ውስጥ ማለት ነው። ከዛ ለማሚኮ ስልክ ብዙን ያላት ለማሚኮ መደወል አለብኝ ምናምን ስትል፣ ያበደ ሰው እንዴት ስለ ስልክ ያውቃል? እንዴት እንደዛት ትያለሽ? አንቺ እኮ እያስመሰልሽ ነው። ውሸትሽን እንደሆነ ኮ ደርሽ ብሻለሁ ብላ ጽናት በድጋሜ ስትጫውባት፣ ባክሽን ውሸታም አትበኝ ባክሽን ይህን እብድ አትበኝ። እኔ እብድ አደለውም ጤነኛ ነኝ። ጤነኛ ጤነኛ ኮንሽ ቶሎ ውጪልኝ ከቤት ያለቻት። ከዛ ለኪራ ነው የምናገረው፣ አለዚያ ዶክተሮች መጥተው እንዳይወጉሽ ከፊት የዞር በይ አለች። እናበደች ስትጮህ፣ ከዛ ሮጦ ኪራ መጣ። ኪራ ሲመጣ እውነታውን ስትነግረው ጽናት የጽናትን ንግግር ያው ብዙም ጊዜ ኪራ ማለት ነው እና እንዳልኳችሁ፣ ብዙም ጊዜ ኪራ ጽናት ብዙ ነገር፣ እውነተኛ ነገር እንኳን ስትናገረው ብዙም ጊዜ አይቀበላትም። ከዛ እኔ እኮ ለስሙ ሚስትክ ነኝ፣ ነገር ግን የኔ ንግግር ሁሌ አትቀበልም። እኔ ሁሉ ነገር የምናገረውን በስተት ነው የምትቆጥረው። አሁን ላይ ትክክለኛ መረጃ አግኝቻለሁ አለችው። ምንድን ነው መረጃው ያለ፣ ማበዷስ ምክንያቶች ምንድን ነው በምን ታውቂያለሽ ብሎ ሲጠይቃት እና ውጭ ማውራት አለብን ስትለው ምንድነው እሱ? ብሎ ሲጠይቃት ስልክ አግኝቻለሁ። ምን አለት? ስልክ ከቦርሳ ውስጥ አግኝቻለሁ። ከማን ቦርሳ? ከቤቲ ቦርሳ ውስጥ። ስለዚህ እሷ ጤነኛ ናት፣ አውቃ እያስመሰለች ነው። አንደኛ የእኔንም ያንተንም ልጅ ቀምታለች። ሁለተኛ የምትወዳትን ሚስት እኔን በመርዝ ለመግደል እንዲሁም በጥብጣ መርዝ በጥብጣ አጠጥታኛለች ግን አሁን ላይ በቸርነቱ አለሁኝ እና ይችን ሴት ይችን ክፉ ሴት፣ ለዛውም እያስመሰለች አሁንም የኔ ንግግር አትቀበልም ስትለው፣ ቆይስቲ ሁሉን ነገር በግልጽ አይቼ እወስናለው አለ ማለት ነው። ለምን ኪራ ራሱ ደነገጠ። ስልክ እንደዚህ ከቦርሳ ውስጥ አገኘሁኝ አገኘሁኝ ስትለው ማለት ነው። ለምን አሁን ላይ ቀስ በቀስ እየታወቀ ነው። ቤቲ እኔ እውነትም ያበደች መስሎኝ ነበረ ግን ትክክለኛ ስልክ ከቦርሳ ውስጥ ተገኘ ማለት ከባድ ነው። ደግሞ ምንድን ነው የምትለው? እረ እማዬ ብዙ ስልክ ነው የምትገዛልኝ። እማዬ እኮ ብዙ ስልክን ያላት እያለችም የሆነ ስታወራ፣ ዝም በይ አላት ኪራ። ለምንድን ነው ኪራ ዝም በይ የምትለኝ? ለምንድን ነው የምትቆጣኝ? ምን አደረኩኝ? ከዛ ስትለው አንቺ እብድ አይደለሽም፣ እያስመሰልሽ ነው አለቻት ፅናትም። እኔን እብድ አትበይኝ፣ እኔ እኔን እብድ አትበይኝ። ምን እኔን ነው እብድ የምትይው? እኔ ጤነኛ ነኝ አለቻት እና ጤነኛማ፣ ጤነኛ እኮ ነሽ እያስመሰልሽ እንጂ ጤነኛ ኮንሽ ከዚህ ቤት ውልቅ በይ አለቻት። ከዛ እኔ ነው ውጪ መጥኝ እኔ ነው ውጪ መጥኝ አለችና ለማየ ነው የምናገረው ብላ ስት በጠበት ስትጮ ኪራኔ ውጭ እንወተና አውራ ብሎ ከጽናት ጋር አብረው አወሩ። ያለውን እውነት አነገረችው ማለት ነው። እውነት መቼም ተደብቅ አትቀርም፣ የፈለገ ብታስመስልም አንድ ቀን በግልጽ መውጣቱ አይቀርም። አንደኛ መረጃ በማግኘታቸው ነው፣ በመረጃው ነው ኪራ ያመነው። ሲቀጥል ደግሞ የኪራ አባት መቼም እናንተ ልትለያዩ አትችሉም፣ በፍጹም ጽናት የትም መሄድ የለብሽም ሲላት፣ አይ ምስኪኑ አባት። ይሻለኛል ቤቲ እንኳን አገግማ ከዚህ ቤት ብትሄድም ብትባረርም፣ ሌላው ደግሞ መምጣቱ አይቀርም። እኔ ሁሌ መሰቃየትና መጨነቅና ሰቀቀኑ ከበደኝ ከአቅሜ በላይ ሆኗል። ከአሁን በኋላ እኔ የምታገስበትም ልብ የለኝም። በቃ ሁሉም ነገር በቃ ከአቅሜ በላይ ሆኗል። አልቻልኩም ማለች ነ ስትናገር፣ አቃለሁ ልጄ እረዳሽ አለሁኝ፣ ግን በፍጹም እንደዚህ እንዳታደርግ ዋሏት ማለት ነው። እናም ደስ የሚለው ነገር አሁን ላይ ጽናትና ኪራ ተስማምተዋል። እኔ በባለፈው በቃ በጥፊ ሲላት በጣም ደነገጥኩኝ። በቃ እንደውም ሄዳለው ብላ በቃ ሄዳለው ብላ ማለት ነው ብድግ ብላ ተነሳች ማለት ነው። እና አሁን ላይ ኪራ አባት እንዲስማሙ አድርገዋል። በጣም ደስ ይላል። ሲቀጥል ደግሞ ሰኒና ክብሮም ፍቅራቸውን ተገላለጹ። ሰኒ በጣም ክብሮምን ስለምታፈቅረው ነው የምትቀና። ኒና ደግሞ አውቃ ነው የምታቃጥላት እውነታውን። ኒናም ተናገረች። ከዛ ተደባደቡ። ኒና እና ሰኒ ተደባደቡ፣ በቴክስቱ ምክንያት ማለት ነው። በባለፉ የምታስታውሱ ከሆነ ሰኒን ለማቃጠል ክብሮም ያልጻፈውን ጽፋ ካፌ ቀጥሮሻል ብላ፣ ከዛ እየሮጠች ስትመጣ አውቃ እሷን አየቻት እና ክብሮምን ስትስመው በቃነኝ፣ ሁለቱም ተመካክረውን አይደለን እንደዚህ የሚያደርጉት ዝም ብዬ እኔ እኮ እህቴ እየነገረችኝ ራሴው በራሴ እኮ ነኝ እንደዚህ አይነት ወጥመድ ውስጥ እምገባው ብላ ራሷን ወቅሳ ቤቱ እንደሌላ ሌላ አከራይታ ሌላ ቤት ተከራይታ እየኖረች እያለ ያለውን እውነታ እንደዚህ እንደዚህ ቴክስት አንተ አድል የጻፍክልኝ ስትለው እኔ እንደዚህ አይነት ቴክስት ይቅርና በፍጹም እኔ ምንም የጻፍኩልሽ የለም ይሄንን ጉድ የምታደረገው ኒና ሳትሆን አትክርም ብሎ ኒናን ሮጦ መጥተው እንነቅስ ያደርጋት። አዎ በጣም ሰኒ በጣም መጥፎናት። እኔን በጣም ስለምታሰቃየኝ እሷን ላናዳት ያደረግኩት አለች። ከዛ ሰኒም ተናዳ ሲጠራ ተደባደቡ። ከዛም በኋላ ኪራ መቶ ነው እየገላገላቸው ማለት ነው። እና ከባድ ነው፣ አንዳንዴ ህይወት ከባድ ነው። ያው ዞሮ ዞሮ ፍቅራቸውን በመገላለጻቸው በጣም ደስ ብሎኛል። አፈቅርሻለሁ እኔ እኮ በጣም ነው የምወድሽ ሲላት፣ እኔም ፍራት ፍራት ይለኛል ግን እኮ ወድሃለሁ ምናምን አፈቅራለሁ አላለች። በጣም ደስ ነው የሚለው እና ምሩዬና ና ናሆሜ ዛሬ ተጣሉ። የተጣሉበት ምክንያት ምንድነው? የእነሱ ፍቅር በጣም የሌለ ነው። በጣም በጣም ጥሩ ፍቅር ነበረ። እንደውም በጣም በቃ በጣም ደስ የሚል ፍቅር ነው። የነሱ ፍቅር የሚያስቀና ፍቅር። ግን ዛሬ የተጣሉበት ምክንያት ናሆሜ በጣም ለምሩዬ ይሳሳለታል። በባለፈው እንደተመለከት ነው ቀልበቱላ አስሮላት ነበረ። እናም የቤተሰቦችን አላማና የናሆሜ ቤተሰብ በቃ ናሆሜ እንዲወልድ ስለሚፈልጉ የእነሱን አላማና ግብ ለማድረስ ብላ ምንድን ያደረገችው ምሩዬ በቃ ለማርገዝ የእንትን ለማርገዝ ወሰነች ማለት ነው። እናም ለማርገዝ መወሰኗን ለማርገዝ መወሰኗን ናሆሜ ሲያቅ እንዴት እንደዚህ ትሆኛለሽ? ከህይወትሽ እኮ አይበልጥም። እኔም እኮ ልጅ ጠልቻ አይደለም አቃለሁኝ። ስለዚህ ስነስርዓት ያዥ ብሎ አስጠነቀቃት። ምሩዬን እኔ ለአንቺ እየሳሳውልሽ እንደዚህ እያፈቀድኩሽ እየወደድኩሽ ለምንድ ነው አንቺ ከአቅምሽ በላይ እንትን እምትሆኝ? እንደሚያምሽ አቃለሁ፣ እንደማትቺ አቃለሁ፣ እንደማትቺ አንቺም እያወቅሽ በእግዚአብሔር ነገር ለምንድነው እጅሽን የምትከችው ማንን ክፉ ለማስባል ነው? የሆነ ነገር ብትኝ ሲሆነ ነገር ቢፈጠር ሳውን የልብ መምተኛ መሆንሽን እያወቅሽ ለምን ትዘናጊያለሽ? ምናምን አለና ሊበላ ደረሰ። ምክንያቱም በጣም ይንከባከባታል ለሱ ብሎ ነው ደግሞ። ከዛ እሽ እሽ ናኦሚ ብላ እግሩ ላይ ወድቃ ይቅርታ ስጠይቀው፣ ዞር በይልኝ ከፊት ያሁን አላት ማለት ነው። ለምን ለሱ ብሎ ነው በቃ በጣም ያዝንላታል። እኔ ያንቺን አይምሮ ለመጠበቅ ያለ ደፋ ቀና ስል አንቺ ደግሞ ራስ ለመጉዳት ነው የምትሮጪው ሁልጊዜ። እኔ አንቺን በቃ ምንም ነገር እንዳትሆኝ እንዳትሆኝብኝ በጣም በቃ ሰጋለውኝ፣ በጣም አሰቀቃለው። ውጭ ወጥቼ ራስ ወይንም ምሩ ምን ሆነች እያልኩኝ እኔ በሰቀቀን አልቃለሁ። አንቺ ገና ለገና የቤተሰቦችህን አይምሮ ለመጠበቅ ያለ እያልሽ የማይሆን ነገር የምትፈጥሪው። እኔ እኮ አንቺን አጥቼ መኖር ለማልችል እኮ ታውቂያለሽ ምሩዬ እኔ በጣም እያፈቅድኩሽ በጣም እየወደድኩሽ አንቺ ግን ራስሽን ለመጉዳት ራስሽን የሆነ ነገር ላይ ለመክተት በጣም ጥረት እያረግሽ ነው እና ስነ ሥርዓትሽን ያዢ አለ በጣም በቃ ፌን ትነቀለ ዞር በይ ከፊት ያላት አመናጨቃት እሷም ደግሞ ይቅርታ አዎ በድ ያለው ይቅርታ ብላ እግሩ ላይ ወድቃ ይቅርታ ስጠይቀ ተነሽና ከዚህ ከፊት የዞር ብያላት ማለት ነው ለምን ምሩዬን ስለሚያፈቅራት ስለሚወዳት በፍጹም እንድትጎዳበት ለሰከንድ ያህል እንድትታመምበት በፍጹም አይፈልግም በጣም ይወዳታል ማለት ነው እናም ከዛ እግሩ ላይ ወድቃ ይቅርታ ጠየቀችው። ከዛ ጎንበስ ብሎ አነሳት። በጣም ተናደደ፣ ግርግዳውን ደበደበ። ከዛ ምን ባጎልባት ነው? ምን ባሳንስባት ነው እንደዚህ ለመሆን የምትፈልገው? አሁን አንድ ነገር ብትሆንብኝስ እያለ በጣም ይጨነቃል። ግን እሷ ምንድን ነው ያለችው? የቤተሰብህን ሀሳብ እኮ ለማሟላት ብዬ እኮ ነው እሽና ሆሜ ምን ማድረግ አለብኝ ሁሌ ቤተሰቦችህ እየደወሉ ለምንድነው ድክ ድክ የሚል ልጅ የማታመጡት ለምንድነው ሚስትክ የማታረግዘው ይላሉ እውነታውን አብረን ለምንድነው ማንጋፈጠው ለምንድነው እኔም መታመሜን ግልጽ አድርገት የማትናገረው ለቤተሰቦች ስልክም አንተም ግልጹን አትናገርም እሽ ምን ማድረግ ነበረብኝ እያለች ስታወራ ከፊቴ ዞርቤ ዞርቤ አላት በጣም ተናዶ ስለነበር ከዛ ሄዳ ለሰኔና ለጽናት ነገረቻቸው ከዛ ምሩዬ ያንቺ ሀሳብ እኮ ትክክል ሆኖ በጣም እንደሚያመሽ እያወቅሽ ምትጭ እያወቅሽ ትንሽ ነገር እንኳን ሲደክምሽ ራስሽን አዙሮ እንደሚጥልሽ እያወቅሽ ራስሽን እንደምስች እያወቅሽ እንዴት ይህን ለማድረግ አንቺ ወሰንሽ? ናሆሜ በጣም ስለሚወድሽ ስለሚያፈቅሽ ስለሚሳሳልሽ እኮ ነው። ለአንቺ ብሎ እኮ አንቺ እንድትጎጅበት አይፈልግም። በባለፈው ራስሽን ስተሽ በወደቅሽበት ሰዓት፣ ራስሽን ስተሽ በታመምሽበት ሰዓት፣ ደም ደም ማነስ ባጋጠመሽ ሰዓት፣ በዚያን ሰዓት ናሆሜ ምን ሆኖ እንደተመለሰ እኛ ነን የምናውቀው። ስለዚህ ራስሽን ጠብቂ። ፈጣሪ ሲፈቅድ ነው ሁሉም ነገር የሚሆነው። ምሩዬ ብለው ያው ጥሩ መካሪዎች አይደሉም? ሰኒና ጽናት መከሯት ማለት ነው። እሷም አዎ እኮ በጣም እንደሚሳሳልኝ በቃ ደፋ ቀና እንደሚልልኝ፣ መስራት የለብሽም ሰራተኛ ቀጥራለሁ እያለ በጣም እንደሚሳሳልኝ አውቃለሁኝ፣ ግን የቤተሰቦችን ሀሳብ ለማሟላት ብዬ እኮ ነው። እኔም እኮ በክፉ ቆጥሬው አይደለም። ለምን እሱም ልጅ እንደሚፈልግ አውቃለሁ። ቤተሰቦቹ ደግሞ ከሱ የበለጠ እንደሚጓጓ አውቃለሁኝ። እና እኔ ምን ላድርግ አለች ማለት ነው። ለዛሬ የመጣሁት ቪዲዮ ይህንን ይመስላል። እንደተለመደ አስተያየታችሁ በኮሜንት አስቀምጡ። በጣም ወዳችኋለሁ ስለምታበረታቱኝ አመሰግናለሁ። ባይ ባይ።